ያማን ቤተሰቡን ካወቀ ቀን ጀምሮ የቤተሰቡን ችግር ለመፍታት እየታገለ ነበረ። ያማን ገና ከሆኑ ትልቅ ኃላፊነት አለበት። በአንድ በኩል ሩያን መተው አለበት ለአላ ሲል በአንድ በኩል ደግሞ ቻላ ከሩዝ ጋር አርግዛለች። ሩዝ ጋርም ቢሆን ከቻላ ሕይወት ማላቀቅ ማስወጣት መቻል አለበት። ነገር ግን ቻላ በዚህ ማር አረገዘች። ቻላ ልክቶ ሎተሪ እንደደረሳ ነበር ሆኖ የተሰማት። ቻላ በማርገዟ ምክንያት ቶሎ ብላ ሩዝ ጋርን ለማግባት እያሰበች ነው። ሩዝ ጋርን ቢሆን ምን እንዳሰብላት አታውቅም። እርሻ አለችው። የጋብቻውን ሀሳብ ያመነጨውም እሱ ነበረ። ዛሬ ሊጋቡ ሞከረው ነበረ። ድንገት ሩያ ለያማን ቴክስት ልካለች። ያማን በቦታው ተገኝቷል። እህቱን አቅፎ አንጠልጥሎ በቀጥታ ወደ ቤት እየወሰዳን ነበር። እቤትም ሌላ ጦርነት እየተነሳ ያለው ያለው የሶይሳላን ቤተሰብ ዛሬ በአንድ እግሩ ቆሟል። እስካሁን ድረስ ሰራንም እንደተፈጠረ አያቅም። ነገር ግን ነስሊያን በጣም ነበር የቆሰለችው። በጣም አዝናለች። ቻላን ወደ ሆስፒታል ይዛት መታለች። ቻላ ያረገዘችው ልጅ የስምንት ሳምንት ልጅ እንደሆነ ሲነገራ ደስ ብሏታል። አሁን የልብ ምቱን ስትሰማ በደስታ እየቦረቀች ነበረ። እማ የሰማ ሻረለ ትላታለች። ነስሊያንም አው አው ሰማሁ ብላ ነበረ ስትወጣ፣ ድንገት ጉቨን አያት። ጉቨን ሳያት በጣም አዝና ነበር ነስለን። ሁለቱም ተያዩ። ከዘዶ ውጭ እየወጣች ነበረ። ጉቨን ዞርሎ ሲመለከት፣ ቻላን ተመለከታት። ሆዷን እያሻሸች ውህ ልጅ እያለች ነበረ። ጉቨን ይህን ሲያይ ነስለንን ምን እንዳናድዳት ገባው፣ ግን በጣም አዘነ። ተከትሏት እየወጣ ነበረ። ነስለን ውጭ ከወጣች በኋላ በኃይል እየጮች ነበረ። ጮኋ ጮኋ፣ ተቀምጣ ማልቀስ ጀመረች። ጉቨን አጠገቧ መጣ። ታስታውሻለሽ? ከዓመታት በፊት ልጅ አልፈልግም ብዬ ስነግርሽ፣ አንቺም ልታሳምኝ ብዙ ነገር ብለሽ ነበረ፣ ግን ሆነ ለመናገር እየዋሸውኝ ነበረ ሾት ኃላፊነት መወጣት ስለማልፈልግ ነው። አዎ ፈሪ ስለሆንኩኝ ነው። አንቺ ግን ከደፋር በላይ ደፋር ነሽ። ነስለን አንቺ በጣም ጎበዝ ሴት ነሽ። አንቺ ልብሽ ብዙ ነገርን ይችላል። እኔ ኃላፊነት መሸከም በማልችልበት ሰዓት ላይ አንቺ ግን ልብሽ በጣም ሰፊ ነበረ። ተመልከች ለዓመታቶች ያ ልጅሽ ጠፍቶ በአንድ በኩል ደግሞ እዚጋ ቤተሰብሽን ደስተኛ ለማድረግ እየሞከርሽ ነበረ። እዚህ ጋ ሌላ ቤተሰብ መስርተሻል። ከዛ ከዓመታቶች በኋላ ልጅሽ ተመለሰ። ከዛ እሱንም ቢሆን ተቀበልሽ። አሁንም ቢሆን ቤተሰቦችሽን አንድ ላይ መማድረግ ጥረት እያረግሽ ነው። ነስለን ይሄ ነገር ቀላል እንዳይመስልሽ። አንቺ በጣም ጥሩ ልብ ያለች ሴት ነሽ። እያለ ድንቀት ጀመረ። እሷ ገር አልመስልሽ ብሏት እያለቀሰች ነበረ። እሺ በቃ ለማንኛውም ረፍቱ በቃ ከዚህ በኋላ ማልቀስ የለብሽም። ከዚህ በኋላ ማሰብ ብቻ ነው ያለብሽ። ተነሽ በቃ ብሎ እጁን ዘረጋላት። ተነስተው ውስጥ እንድትገባ ዝም ብላ እያየች ነው። በይ በይ ችግር የለም እያለ ነበረ። እጁን እንደዘረጋ እጁን እያያዘችው ነበረ። ከተቀመጠችበት ተነሳች። እሷ እንደገፉ አድርገው እኔ በቃ ተዘኝ እያለ ወደ ውስጥ ይዟት እየገባ ነበረ። በሌላ በኩል ሩዝ ጋር ከቻላ ጋር ለማድረግ ያሰበው ጋብቻ ቢፈርስበትም አሁን ደግሞ እየሆን ነገር አቅዷል። ወደዘርዝ እያለ ይንቀሸቀሻል ድንገት አንተ ምን ሆናል? የት ነው የምትሄደው? እያሉ ነበረ። አባዬ ጓደኞች የጋሌር ነው አለው። ምን ማለት ነው? እረፍት አታደርግም እንዴ? ገና ከሆስፒታል መውጣት እኮ ነው አለው። ከዛ እናቱ ተወው በቃ አትጫነው ብላ ባሏን እየጠየቀችው ና በርዝም ቢያንቻ ያገባሽ ስማ፣ ከዚህ በኋላ የትም እንዳትሄድ፣ የሚሆነው ነገር አይታወቅም እያለው ነበር። ድንገት ኤሽራፍ መጣ። ኤሽራፍ በሁለቱ ልጆች ታጅቦ ገና ከበር እንደገባ ዞር በላተ እያለ እየጮኸ ነበረ። ከዛ ቀና ብሎ የሮዝ ጋር አባታየው ምን ቤቴን ገንጥላ ልገባ ነው እንዴ? አለው። አዎ ገንጥዬ መግባት ከፈለኩኝ ገነት ገነጥላለሁ። በዛው አይነት ነው የገባው ደግሞ አሁን እያለ ኤሽራፍ እየገባ ነበረ። ምን ፈለጋችሁ? እያለ የሮዝ ጋር አባት ጠየቀ። ይሄ ማይረባ ልጅ ል ልጄን አስረግዞ ዛሬ ደግሞ ሊያገባት ሞከረ። ይህ በሰሰላም ቤተሰብ ዘንድ ተቀባይነት የለውም እያሉ ነበረ። ታዲያ ልጅ ምን አጠፋ? ምን አጠፋ ታዲያ? ኃላፊነቱን እየተወጣ ነው። ለሚወዳ ሴትም ለልጁ ሲል ነበር። ዝም በል፣ ዝም በላ ፈንዝጋ ክብረቢ ሲሆነ ልጅ ል ከዚህ በኋላ ልጅ አጠገብ እንዳይደርስ አንድረግ እንድታቅፈልጋሉ። የኔ ልጅ ልጅ ብቻ ሆና የምታደረገው ነገር ምንም የለም ምናልባት ልጁን ለመውደድ ብትፈልግም ቤት ውስጥ አንድ ልጅ ብቻ ለሚኖረው ሁለት ልጅ ነው ማለት ነው። ምክንያቱም ይሄ ልጅ ገና አላደገም፣ አሁንም ገና ልጅ ነው። የኔ ልጅ ከእሱ ጋር ቤተሰብ መሰረታ የሚለውን ነገር በጨረሻ አታስበው ሰማ። ምናልባት እኔ እዚህ ውስጥ ላልኖር እችላለሁ ወደፊት ግን እነዚህ ሁለቱ ልጆች ያሉ፣ እሺ ሰማረለ እያሉ ነበር። ኤሽረፍ አስፈራርቶ ዞር አለ። ከዛም በኋላ ያማን ቀጠለ። ስማ እህቴ እናት መሆን ከፈለገች እናት ትሆናለች፣ ከፈለገች ብቻ። አንተ ግን ባል መሆን አችልም፣ አባት መሆን አችልም። ይሄ ነቅ እያሉ ነበረ። አላስቀጠለ ከዚህ በኋላ አያት ያጠገብ እንዳደርስ ሰማረለ። ገና ጅማሬ ነው፣ ከዚህ ባሰላ ይመጣ ይችላል እያሉ ነበረ። ሁለቱም በዚህ መንገድ አስፈራርተውት ተያይዘው አያታቸውን ተከትለው እየወጡ ነበረ። ሩዝ ጋር ግራ ገብቶታል፣ ትንሽም ፈርተዋል። ሰራን በሌላ በኩል ምን እየተካሄደ እንዳለ አያውቅም። ነስሊያን ጠርተው መጣ። እሺ ነስሊያን ምን ተፈጠረ? ምንድነው? ልነግር የሚፈልግ ነገር አለ አጣርፈሽ ጠራሽኝ እኮ ትንሽ ስራ ቢዚ ነብሩ አላት። ከዛም በኋላ ናስኪ ተቀመጥ አለችው። ምንድነው ከጂ ጋር የሚያያዝ ነገር ነው እንዴ ምንድነው? መጥፎ ዜና መጣ ጥሩ ዜና አለ እባክሽ ነገሪኝ ምንድን ነው አላት። ተቀመጥ መጀመሪያ ተቀመጥ አለችው። ተቀመጠ። አታስጨንቀኛ ነስሊያን ነገሪኝ ምንድነው ነገሩ እያላን ነበር። ትግስት አጣ። እሺ ነገር አለው ማለት ሰራን፣ በጣም የሚገርም ነገር ተፈጥሯል። ቻላ አርግዛለች አለችው። ምን ማለት ነው? ስቲ አርግዛ አርግዛለች? እንዴት ሆነ? እንዴት ነው የምታደረግ ዘው ኧረ በስመ አብ ማይመስል ነገር ነው ኧረ ኧረ ማይመስል ነገር ነው በጭራሽ። አዎ ይሄ ይሄማ ቀልድ ነው በዋልት ነው ቀልድ ነው። አዎ ቻላ እኛ ላይ ለመቀለድ የማታደርገው ነገር የለም ይሄ ደግሞ ከቀልዶቿ መካከል ነው። አዎ እኛን ለማናደድ ነው፣ እኛ ብዙ እንድናስ እንጂ ይሄማ ምን የማይመስል ነገር ነው እያለ አያት ሰራን። ቀልድ አይደለም የምር ነው እንዴ አልተራ ሳውንድን ምስሉን ተመልክቻለሁ የልብ ምቱን ስናዳመጥ ነበር አብረን አለችው። ደነገጠ። እንዴት እንዴት ነው የምታረግዘው ዘው እንዴት ሆኖ ማለቴ ምንድን ነው? እሺ ነስላን ይሄ ያለ መጨረሻ አይደለም እሺ፣ የምድር ፍጻሜ አይደለም። ብዙ ነገር ማስተካከል እንችላለን። እሺ ጥሩ ለማንኛውም የኦ ኦፕሬሽኑን ክፍል አዘጋጃ እያለ ነበር ልጁ እንዲወርድ። ከዛ እሷ እጁን ያዘችው ቻላ ልጁን ትፈልጓለች ስትለው ነበረ። ምን ማለት ነው ብሎ ተመለከታት። አዎ ትፈልጓለች፣ ሩዝጋርንም ማግባት ትፈልጋለች በማለት ስትናገር ነስሊያን፣ አታሳብዱኝ፣ አታሳብዱኝ እያለ መናገር ጀመረ። አዎ ቅድም ልታገባው ሞከራ። ያማን ነበረ ቤት ይዟት የመጣው። ከዛ ቤት መጥተው ሁሉንም ነገር ነገረችን በማለት ስተናግረው ሰራን አበደ። ሰራን ያገኘውን ነገር በሙሉ እየወረወረ ነበረ። ነስሊያን፣ ላብድ ነው፣ ላብድ ነው፣ ነስሊያን፣ ምንድን ነው እያለ እየጮኸ ነበረ። እሷ ተረጋጋ ብላ እያቀፈችው ነው። በሌላ በኩል ጉቨን ወደዛ ወደዚ እያለን ሆስፒታል ውስጥ ድንገት ሰራን ያመጣውን ዶክተር አየው ነው ካየ በኋላ ሁኔታው አኳውን ሁሉ ጥርጣሬ ይጭራል። ወደ እነርሷ ተጠጋና፣ ጉቨን ስለዚህ ሰውዬ መረጃ ፈልጋለሁ እያለ እየጠይቃን ነበረም። ሩያን ብትሆን ወደ ዘውለዚ እያለች ነው። ወደ ያማን ጋር ደወለች። ወደ ያማን እየደወለች ሄለው፣ ያማን እንዴት ነህ ያለው አለችው። ሩያ ትራፊክ ተጨናንቋ፣ ለባክሽ በኋላ ልደውልልሽ አላት። ቅር እያለ ስልኩን ዘጋችው። ከዛ ወደ እነሱ ግቢ እየመጣች ነበረም። ዞር ስትል ራሱ ያማንን አየችው። መኪና ውስጥ ሆኖ ወደ ግቢ እየገባ ደነገጠችም፣ ተናደደችም። ከዛ እሱ በጣም ጨንቆታል። ከሩያ እንዴት እንደሚላቀቅ አያውቅም። ልቧን መጉዳት ስለማይፈልግ ገብቶት መሪውን ተደግፎ ተኛ። እሷ መኪናው ጋር መጣች፣ መኪናውን አንኳኳች። በሩን ከፍቶ ወጣ፣ ፊቷ ቆመ። ማለት እኔ ለማናገር ካልፈለግክ እኮ ችግር የለም እኮ ማንም ያስገድደ እኮ የለም። ግን ታውቃለህ የምትወዳቸውን ሰዎች ደግሞ መክፋት የለብህም። ሲያማን አንዳንድ ጊዜ እንደዚህ በቀላሉ ላይገኝ ይችላል። ገባረለ አሁንም ቢሆን ልትነግረኝ የሚፈልገው ነገር ካለ ልሰማ ዝግጁ ነኝ። በል ተናገር፣ ተናገር እየሰሞክ ነው አለችው። እኔ ማለት እያለ ሲንተባት ሰማ። ምንድን ነው ሀሳብ? ምንድን ነው ሀሳብ? አሁኔ አፈቅርሃለሁ፣ ነገር ግን እንደዚህ አይነት ሴት አይደለሁም። ስትፈልግ ሂጂ፣ ስትፈልግ ነይ የምትለኝ ሴት አይደለሁም። እንደዛ ለመሆ ሊሆን አልፈልግም። መልስህን ጠብቃለሁ፣ መልስህን ጠብቃለሁ። ከኔ ጋ ነው ወይስ? ቁርጥ ያለ መልስ ነው ምፈልገው። ጊዜ ይሰጣለሁ ብላው ሄደች። አሁንም ቢሆነ ያማን እያሰበ ነው። እሷ የሰጠችውን የአንገት አበል በእጁ እያያዘ ዝቅ ብሎ እያየ ነበረም። ማታ ላይ ሁሉም ሰብሰብ ብሎ እራት እየበላ ነው። የቻላስ ደንጋጡ ዜና ሁሉንም ሰው ልቡን ግራ አጋብቷል። አሁን የምታወራው ኤጄ ብቻ ናት። ኤጄ አብራቸው እራት እየበላች ተጫወቱ እንጂ ትላቸዋለች። በመሀል በመሀል ያማን እንዲሁም አላስ እያወሩ ትንሽ ቤተሰቡ ማል ሞቅታ ሊፈጥሩ እየሞከሩ ነበረ። በአንድ በኩል የሩዝ ጋር አባት ሩዝ ጋር ላይ ትንሽ ቀኖ እያረገበት ነው። ከዚህ በኋላ ገንዘብ አልሰጥም። ትምህርቴን መማር የምትፈልግ ከሆነ ሌላ ሀገር ሄደ ትማራለህ በስኮለርሽፕ። በረፍት ጊዜ ስራ ትሰራለህ። ከዚህ በኋላ ገንዘብ የሚባል ነገር ከን ያታገኝም። ሰማራለህ በራስ ኖሮ የምትቀጥለው እያለው ነበረ። ሩዝ ጋር ገና ከኖ ህይወት ፈተና እየሆነበት ነው። እምቢ እያለ ነበር፣ አባቱ በጥፊ እየመታው ነበረ። እናቱም ጣልቃ ልትገባ እየሞከረች ይገፈትራታል። ስማ፣ ከዚህ በኋላ ከንጅ ሜትርፍ የለም። ህይወትን አርፈት ትኖራታለህ። ከእሷ ልጅ ትላቀቃለህ። እሷን ትራሳታለህ። ከዚህ በኋላ ከህይወት እሷን ማስወጣት አለብ ብሎ እየጮኸ ነበረ። ሩዝ ጋር ላይ እንዲህ ጮኸበት ጮኸበት። በቀጣ ሩዝ ጋር ወደ መኝታ ክፍሉ መጣ። ከመጣ በኋላ በጣም ተመሳ ተቀናጨ ወዲያው ወደ እሷ ቴክስት ላከላት። ተስፋ አንቆርጥም የሚል ነበር። እሷ ቴክስት ይላክላት ስልኳ ኖቲፊኬሽን ድምፅ ሲሰማ ሁሉም ዞር ብሎ እሷን እሷን እያዩ ነበረ። ማን ይላክላት ይባባላሉ በሐሳባቸው። ከዛ አላዘን ቢሆን ዞር ብሎ እያያን ነበረ። እሷ ተደብቃ ቴክስቱን እያየችው ነው። ቴክስቱን ስታየው ፊቷ ፈገግ አለ። ገባቸው። ተስፋ እንቆርጥ ምሽን ይፍቅር ተስፋ እንቆርጥ እንደምንም ብለን እንጋባለን፣ በነገው ዕለት ሁሉን ነገር እንጨርሳለን የሚል ቴክስት ነበረ። ለሁላችሁም መልካም እራት ብላትታቸው ሄደች እና አላስጨነቃቸው። አላዝና ያማን ይተያያሉ። ከዛ ኤጂን እህታቸውን እንቅልፈዋል ለማስተኛት ወደ ክፍሏ ይዘዋት እየሄዱ ነበረ። ያማንና አላዛውንም ቢሆን እህታ ራሳቸውን እያስታመሙ ናቸው። አላዝ ፈጥኖ ወጣ። ያማንም ቢሆን ትንሽ ከወራት በኋላ ግንባሯን ስማት እየወጣ ነበረ። አላዝ ወደ መኝታ ክፍሎ መጣ። ከመጣ በኋላ በልጅነቱ ሲያስተውል የነበረው ነገር በጣም አሁን እየተደጋገመ ይታየው ጀመረ። ከዛ በጣም አለቀሰ። ተንበርክኮ እያለቀሰ ነበረ። አላዝ በልጅነቱ ቻላን እንዲሁም ኤዥን በጣም ብዙ ኃላፊነት ነበረበት፣ እነሱን በመንከባከብ አሁን ካሳለፈው ነገር አንጻር ተንበርክኮ እያለቀሰ፣ ድንገት ወደሱ እየመጣ የነበረው ያማን ነው። አላዝ ግን እግረ መንገዱን በጣም ሲጨንቀው ድንገት ያስቀመጠው የሆነ እጽ ነገር ነበር። ዱቄቷን እየወጣ ነው ሊቀ ገና በዚህ መንገድ ያማን ሳይው አላዝ እንዳታደርገው እንዳታደርገው ሲለው ነበረ። አያገባም ያማን፣ አያገባም እያለው ተቀበለው ቀማውና በመስኮት ረወረው። ምን አገባ ምን አገባ አንተ ስለኔት ምን ያገባል እያለው ነበረ። አላዝ ህመምህ ይገባኛል እያለው ነበረ። እንዴ ነው የሚገባ አታስመስል ይለዋል። ነገር ግን ያማን ለአላዝ ደስታ ሲል ሩያን ለመተው ዝግጁ ስለሆነ ስቃይ ይገባኛል ሽ እኔ ደግሞ ከጎንነኝ እያለው ነበረ። አታስመስል አታስመስል፣ አንተሁን ኤጄን ለስንቀና ያወካት ደርሰ መተ፣ ደግሞ አሁን ህመም ይገባል ትለኛል እንዴ? የኔን ህመም ማንም አያውቅም። ያንተንና የኔን ህመም በፍጹም እንዳታወዳድር እንዳታነጻጽር፣ ከህመሜ ጋ ተወኝ በቃ እያለው ነበረ። ያማን ዝም ብሎ አላዝን ከዩ በኋላ ዞር ሲል የአላዝንና የሩያን ፎቶ እያየ ነበረ። ከታስቶት ወጣ አላዛንም፣ ቢሆን እያለቀሰ ነው፣ ስለ ሩያም እያሰበ ብዙ ስቃዩ ቀጥሏል። ጆሮን ይዞ ማልቀስ ጀመረ። ይህን ጊዜ ያማን በቃ ከሩያ ጋ ያለኝ ነገር ይብቃ ብሎ የመጨረሻ የመጨረሻ ወሰነ። ከዛ በቀጥታ ወደ ቤቷ መጣ። በመስኮት በኩል ዘሎ እየገባ ነበረ። እሷ ተኝታለች። ዝም ብሎ አያት፣ አያት፣ አያት። ከዛ እየሰጠችውን ያንገት አብል በቀጥታ አጠገቧ አስቀመጠ። ከአስቀመጠ በኋላ ወደ እሷ ተጠግቶ ሊስማት ዝም ብሎ ተመለከተ ቀርቦ ሳይሰማት ትቷት በመጣበት መስኮት በኩል እየወጣ ነበረ። በጠዋት ሩስ ጋር ለቻላና ለሱ አዲስ ነገር አዘጋጅተዋል። ይህም ጋብቻ የሚፈጽምበት ቦታ ቤቱን አስብቦ አድምቆ ነበረ። የጠብቃት የነበረው በቪዲዮ ኮል ደውለላት፣ የኔ ፍቅር አመጨም እንደያለ ነበር። እመጣለሁ እመጣለሁ ትንሽ ጠብቀኝ ትለዋለች። በርጋ ብዙ ጋርዶች ስላሉ እንዴት አድርጋ እንደምትወጣ ማታውቅም። ከዛ ጋብቻ የምትፈጽምበትን ቬሎ ቀሚስ እሱ እንዳላዘጋጀ እየነገራን ነው። ቀጥታ ወደ እናቷ መኝታ ክፍል መጣች። ወደ ልብስ ሳጥኗ በመጠጋት በቀጥታ ያን የሚያምረውን የሰርግ ቀሚስ ቬሎ ቀሚሱን ይዛ ልትወጣ ነው። በአንድ በኩል ያማን እንዲሁም አላስ ጀሞ እህታቸው ቀድሞባቸው ኤጄ ለህክምና ሆስፒታል ልትሄድ ስለሆነ እስከ መኪና ድረስ እየሸኟን ነው። ያማንም ቢሆን ዛሬ ቢዚ ቀን ያሳልፋል። ምክንያቱም እሙስ ሰርጀሪ ይሰራል። ከዛ ኤጄ እየመከረቻቸው ነው። መቼስ እኔ እዚህ ቤት ስለመጠዋረ ለማጨቀጨቁ ያቋመው እኔም ኬርኩኝ በኋላ መጨቃጨቅ ማቆም አለባችሁ እሺ አለቻቸው። መኪና ውስጥ ገባች። ከዛ የማን ወደ አላ ዞር ብሎ፣ አላስ እኔ እንግዲህ ዛሬ እሙስ ሰርጀሪ ስላለበት ወደ ሱ ሄዳለሁ፣ የቻላን ነገር አደረ አለው። እሺ ችግር የለም አለው። ከዛ ያማን ይሄዳል። አላስ ቤት ውስጥ ብቻውን ቀረ። ሩያ በሌላ በኩል ከእንቅልፏ በጠዋት እየነቃች ነው። እየነቃች ዞር ስትል ያንገት አብርና አየችው፣ ደነገጠች። ነገር አስቀምጦላል ነበረ። ከፍታ ነበበችው፣ አጠራለች፣ ደብዳቤ ናት። ሩያ ይሄ ጉዞ ሲጀምር ለእኔ አዲስ ነው። ስለዚህ ጉዞ ምንም የማውቀው ነገር የለም። ስለዚህ ወደፊትም ያዋጣኛል ብዬ ስላላሰብኩኝ ከማል ጉዞ ለማቋረጥ ተገድጃ አለው። መልካም ጉዞ ሩያ የሚል ነበረ። ሩያ ደነገጠች፣ ብዙ አሰበች። የአንገት ብሎን በእጇ ይዛ። ያማን አሁን ቀጥታ ወደ እሙት እየሄደ ነው ያለው። በሌላ በኩል ፌሪዴ ጆሮ ጌጡን ይዛ ወደ ጌጣጌጥ መሸጫ መጣች። ከመጣች በኋላ ለአንዲት ሴት እያሳየቻ ነበረ። ይሄ የወይዘሪት ሼብኒም ጆሮ ጌጥ ነው ብላ ነገረቻት። ከዛም በኋላ ሼብኒም የራሷ የሆነ ጆሮ ጌጥ እንዳላት ና ለእሷ እንደተላከላት እየነገረቻት ነው። ይሄ በግል ደረጃ ለተወሰኑ ሰዎች ብቻ የሚሰራ ነበረ። ፌሪዴ በጥርጣሬ ተሞልታ ብዙ ነገሮችን ለማጣራት ሞከረች። እቺ ሴት ግን ከሸምኔም ጋር ትተዋወቃለች። ፌሪዴ ማጣራት ያለባትን ነገር ካጣራች በኋላ ሄደች። ከዛ በኋላ ልጅቷ ቀጥታ ለሸምኔም ደወለችላት። አው ደርሶኛል፣ ደርሶኛል አመሰግናለሁ ስትል ነበር። ሸምኔም አንደኛው ጆሮ ጌጥ ስለጠፋባት ድጋሚ ሌላ በአንድ በኩል ብቻ አሰርታ ነበረ። ከዛ የሆነ ሴት መታ ነበረ ብላ ነገረቻት። ሸምኔም ደነገጠች። ድንግጣ እየወጣቸው ነበረ። ፌሪዴ እንደሆነች ገብቷታል። ሻላ ቻላ እንደምንም ብላ ሁሉንም ሸውዳ ከቤት ወጣች። አሁን ወደ ሮዝ ጋር እየደወለችልን ነው እየመጣሁኝ ነው ብላ ሮዝ ጋር ሁሉንም ነገር አዘገጃጅቶ እየጠበቀ አልነበረም። በሌላ በኩል የኡሙት ሰርጀሪ ሊጀመር ትንሽ ደቂቃዎች ብቻ ናቸው የቀሩት። አሁን ያማንም መጥቷል ሳይታሰብ በማል መጨቃጨቅ ጀመሩ። ከዛ ጉቨን መጣ ንስኪ ልጆች አላቸው እና ያማንን ጠራቸው። እናንተ እንዲህ ልጁ ኮ ሰርጀሪ ሊደረግለት ኮ ደቂቃዎች ኮ ነው የቀሩት እሱን ማበረታታት እሱን የሆን ነገር ማለት ሲገባችሁ ትጨቃጨቃላችሁ እንዴ እያላቸው ነበረ። ከዛ እሱ እንደሚድን ቃል ግባልን አሉት። ከመቼ ጀምሮ ነው ዶክተር ደሞ ለተማሚው ለታማሚው ቃል የሚገባው ሕክምና ላይ የሚፈጠረው ነገር አይታወቅም እኮ እንዴት ብዬ ቃል ልገባ እችላለሁ? ይላቸዋል። እባክህ ቃል ግባልን አሉት። ብዙ አስጨነቁት። ከዛ ብዙ ሲጨነቅ እሺ ጥሩ ጥሩ በቃ አላቸው። ዘለው እያቀፉን ነበረ። ከዛ እሱም አንዳንድ ነገሮችን ለማዘጋጀት ዞር እያለ ነበረ። ነገር ግን እሙት ውስጥ ውስጡን የኤጄ ነገር በጣም እየበላው ነበረም። ምናልባት እኔ ባልተርፍስ የሚል ነገር ውስጡ ተፈጥሯል። ኤጄ እንድትኖርለት ይፈልጋል። በጣም ነበር የሚወዳት የእሷ ነገር የሚያሳዝነው። አሁን ደብዳቤ ጻፈ። ምናልባት እኔ ሰርጀሪ ላይ ካልተረፍኩኝ ልቤን ለ እሷ ሰጣት የሚል ነበረ። ይህን ደብዳቤ አጣጥፎ እያስቀመጠው ነው። በሌላ በኩል ፌሪዴ ትንሽ ቆይት ብላ እቤት መጣች። እቤት መታ ወደ ውስጥ እየገባች በር ላይ ነበረ ሼብኔም ቆማ እየጠበቀች አልነበረ። ወይዘሮ ፌሪዴ እንኳንና መጣሽ። የጆሮ ጌጤን በተመለከተ ብዙ ነገር ለማጣራት እየሞከርሽ እንዳለ ሰማኝ። ምንድን ነው የእኔ ጆሮ ጌጥ በጣም ተመችቶሻል እንዴ? ውሰጂው፣ አርጊው ችግር የለም። ይህን ያህል እንደ እንደወደርሹ ግን አላቅም ነበረ። ከዛ ይህን ረስ እንዝጋው አለቻት። ከዛ ፌሪዴ ይሄ ረስ የሚዘጋው አንቺ የእስር ቤት የገባሽ ቀን ነው አለቻት። እንዲህ ስትላሽ ሼብኔም ደነገጠች። ደንግጣ ቆማ ያየ ብቻ ነበር ዞርባ ያሁን ብላ ፌሬዲ ዶስ ትገባ ነው ቆያ እንዴ ቆያ እንዴ ፌሬዲ አንቺ የምታስቢው እኔ ጃነርን እንደገደልኩ ታርገሽ ነው እንዴ ብላ ጠየቀቻት። ማሰብ ሳይሆን እርግጠኛ ነኝ። ይሄ ግምት ምናም ጥርጣሪ አይደለም እርግጠኛ ንኩበት ነገር ነው። ነገር ግን ማስረጃውን እስከማገኝ ድረስ አሁንም ማጣራት እቀጥላለሁ። አዎ፣ በነገራችን ላይ በአውቶፕሲ ውጤቱም እንደተጫወትሽበት አውቃለሁ። እሺ፣ ሁሉ ነገር አውቃለሁ፣ ግን ማስረጃ ያስፈልገኛል። አንቺና ወንድምሽ እዚህ ነገር ውስጥ እጃችሁ እንዳለበት በደንብ ነው የማቀው ብላ ትገባ ነበረ። ቆያ እንዴ ቆያ እንዴ ፌሬዲ አንቺስ ምናልባት ስለኔ ብዙ ነገር ልታቂ ትችያለሽ። እስኪ አቶ ይስረፍ ቀይ የቀድሞ ባለቤቱ ላይ ምን እንዳረግሽ ቢያቅ ምን የሚል ይመስልሻል? ይሄን ነገር ልንገሩ አልንገረው አለቻት። ፌሬዴ ብላ አየቻት። አየሽ መጀመሪያ እንደዚህ ነ ነገሮች ውስጥ ከመጓተሽ በፊት ነገሮችን ማጽዳት ነበረብሽ። እንደኔ እንደኔ አይሻልም እያለች ነበረ። ፌሬዴ ድንግጠር ውስጥ ገባት። ሼብኔም ደስ አላት። ሼብኔም ቢያንስ የምትተማመንበት ነገር አንድ ነገር አላት። ከዛ እያራቀች ነበረ። ፌሬዴ ግን ወደ ውስጥ እየገባች ነው። በጣም ፈራች። ከዓመታት በፊት የሰራችው ስህተት ያለ ይመስላል። ወደ ውስጥ ወደ ቤታዋ ከገባሽ በኋላ ዝም ብላ የእሸፍንና የሚስቱን ፎቶ እያየች ነበረ። መተንፈስ ከበዳት። ስታለከልክ ድንገት ይሽራፍ መጣ። ፌሪዴ ምነው ደና አላለሽም እንደ እያለ ነበር። አረ ደና ነኝ ትሏለች። ሰሞኑን በጣም ተጫንኩሽ አይደል በጣም ብዙ ስራ በዛው ብሻራል በጣም ይቅርታ እያለ ነበር። አረ ምንም ችግር የለም እያለች ነበር። አይዞሽ በቃ እያለ ትቷት ሄደ ቻላ የእናቷን የሙሽራ ቀሚስ ለብሳ ቀጥታ ሩዝ ጋር ወዳለበት ቦታ መታለች። አሁን ወደሱ ሱ እየጠጋች ነበረ። ወደ ሱ እየጠጋች ማንም የለም ቤት ውስጥ ቀይ ነገር ይበዛል። በዚህ መንገድ እንዳያሳምሮት ደግሞ ሁለት ወንበሮች ተቀምጠዋል ፊት ለፊት። እነዚህ ወንበሮች ለማን ናቸው እያለችው ነበረ። እንግዳ ሊመጣ ይችላል ምናልባት እያላን ነበረ። ከዛ የሆነ ወይን ነገር ሰጣት። ጠጭ ጠጭ እያላን ነበረ። ደስ ብላ ጠጣችሁ። ስትጠጣው ደስ እያለው ነበረ። ከዛ ደግሞ አበባ ሰጣት። አበባ እየሰጣት የሆነ ሰውዬ መጣ። ማን ነው አለችው። ጋብቻውን የሚፈጽም ሰው ነው አላት። አለባበሱ ግን ደስ አይልም ትለዋለች። ምን ችግር አለው ቢለብስ እያላን ነበረ። በሌላ በኩል ኦሞት ሰርጀሪ ሊደረግለት ነው። ቀጥታ እነ ጄሱር ይዘውት ወደ ውስጥ እየገቡ ናቸው። ኤጄን ብትሆን እየተሰናበተችው ነበረ። ጄ የሆነ ነገር ልንገርሽ እያላን ነበረ። ከዛ ወደ ጆሮዋ ተጠጋ። ከዛ ነገራት። ሲነግራ ደነገጠች። ከዛ ወደ ውስጥ ይዘውት እየገቡ ነበረ። አልሞትም፣ ችግር የለም፣ በህይወት ኖራለሁ፣ በግሬ እራመዳለሁ እያለ ወደ ውስጥ እየገባ እየተሰናበቱት። ኤጄ ግን ደንግጣ ነበረ። ምን አይነት መሥዋዕትነት ነው የከፈለው ብላ ታስባለች። ሰራም ፈጥኖ ወደ እሙት ክፍል እየገባ ነው። ደብዳቤውን አገኘው። ምናልባት ምናልባት እኔ ካልዳንኩኝ፣ ልቤን ለኤጄ ይሰጣለሁ፣ ኤጄ እንድትኖር ማኖር ፈልጋለሁ የሚል ነበረ። ሰራን በጣም ደስ አለው። ምክንያቱም ሞት ውስጥ ገብቶ እንደማይተርፍ ያውቃል። ጉቨን ሰርጀሪውን እየጀመረ ነው። በአንድ በኩል ሰራን የላከው ዶክተር ወደ ውስጥ እየገባ ነበረም እሞትን ለመግደል። ጉቨን ቀጥታ ለኡሞት አንዳንድ ነገሮችን ካረገ በኋላ ሰርጀሪውን ሊጀምር ነው። በሌላ በኩል የሩዝ ጋር እንዲሁም የቻላ የጋብቻ ነገር ቀጥታ በጣም ወደሚደብር ነገር ተቀይሯል። ቻላን ቅድም ያጠጣት እንደ መድኃኒት ነገር ነው፣ ልጇን እንዲወርድ። አሁን ጠረጴዛ ላይ አስተኝቷታል። ቤቱ በቀይ ነገር ተሞልቷል። የቤት ለቻላ ለቻላልክ እንደ ሲኦል ሆኖባታል። ከእግሯ መካከል በጣም ብዙ ደም ፈሷታል። ድንገት ከእንቅልፏ ስትነቃ በጣም ብዙ ደም እየወጣ ነበረ፣ ደነገጠች። ልጇ እንደወረደ አይነት ስሜትም እየተሰማን ነው። ከዛም በኋላ ለያማን ቴክስ ተላከለት፣ ናና እህትን መታወሰድ የሚል ከዛ በኋላ አድራሻም ተላከለት። ከዛም ፎቶ ተላከለት። ፎቶን ሲመለከት በቀይ ባሻ በረቀው ጠረጴዛ ላይ እንዲሁም ቤት ውስጥ ቻላ ተኝታ ነበረ። እንዲሁም ለአላስ ቴክስ ተላከለት። አላስ ይህን ሲያያበድ ነበረ። ሁለቱ ወንድማማቾች አራሻ ለበት ቦታ እየመጡ ናቸው፣ ተረናግጠው። ከዛ ያማን ወደ እህቱ ደወለ። ከዛም በኋላ እሷ እንደምን ብላ ተንጠራርታ ስልኩን አነሳች። ሄለው ሄለው የኔት እየሰማሽ ነው እያላን ነበረ። ከዛ እሷ እንደዚህ ሲላት ያማን ወንድሜ፣ ወንድሜ ሩዝ ጋር እኮ ልጄን ገደለው ልጅ ወረደ እኮ ብዙ ደም ፈሶኛል አለችው። አይዞ፣ አይዞሽ መጣለሁ፣ መጣለሁ ተስፋ ትቁረጪ መጣለሁ፣ መጣለሁ እያላን ነበረ። እሱ እንደሚያሳሰበው እንዳትሞት ነበረ። እሷ ግን እንዴ ሩዝ ጋር አይወደኝም እኮ አይወደኝም ነበር ማለት ነው፣ ግን እንዴት አይወደኝም ስትል ነበረ። እንደዚ አይነት ሰዎች እኮ ብዙ እኮ አሉ፣ ራስ ወዳዶች ምንም ቢደረግላቸው ፍቅር የማይገባቸው ባቸው ድንጋይ የሆኑ ሰዎች ይኸውልሽ ይሄ አንቺ ጥፋት አይደለምሽ ውደዋቴ አንቺ ምንም የጠፋሹ ነገር የለም እነዚህ ሰዎች ራስ ወዳር ናቸው አንቺ በእነሱ ማዘን የለብሽም ሩዝ ጋርም እንደዚህ ነው እሺ ተስፋ እንዳቆርጭ እየሰማሽ ነው አይንሽ እንዳጨፍኝ እንዳጨፍኝ ይኸውልሽ ስሚኛውንም ስሚኝ እያላ ነበር ቻላ ግን እየደከመች መጣች አይኗ እየፈዘዘ መጣ ውደዋቴ ውደዋቴ ቆያ እንዴ እያላነበር ጭራሽ ራሷን ሳተች እነሱ አሁንም ቢሆን በቦታው ለመድረስ እየሞከሩ ናቸው ከደቂቆች በኋላ ደረሱ ደረሱ ከዛ በኋላ ያማን መጥተናል መጥተናል እያላ ነበር በስልክ እስካሁን ድረስ ስልኩ አልተቋረጠም ነበረ ሊገቡ ቀር ቻላ ጠረጴዛው ላይ ተኝታለች። በጀርባ ብዙ ደም ፈሷታል። በቀጥታ ተያይዘው ወደ ውስጥ እየገቡ ነበረ። ሁለቱም እያለቀሱ ናቸው። አላስ ደንግጠዋል። በአንድ በኩል እያማ የእህቱን ሕይወት ለማዳን ብዙ ጥረት እያደረገ ነው ያለው።